መርሀባ አሰላሙ አሌይኩም ወራህመቱላህ ወበረካቱ፣ ሀባይ እንዴት ናችሁ? ሰላም ነው? ደህና ናችሁ ወይ? በያላችሁበት ያለም ዳርቻ በሙሉ ሰላማችሁ ብዙ ትበል። ስለምታበረታትኝ በስቴት ያላችሁት ወንድሞቼ እጅጉን ከልብ ከልብ ነው የማመሰግነው። ሀባይ ባላችሁበት አላህ በስኬት ለሀገራችሁ ያውቃችሁ እያልኩኝ ዛሬ ያለምንም ጭንቀት ሀሳብ ዘና እያልን ላይክና ሰብስክራይብ እያደረግን ወደፊት አብረን እንሄዳለን ማለት ነው። ሀባይ ብዛሬ ደግሞ እንግዲህ እንደተለመደው ጽናት የሚለውን ድራማ ይዘላችሁ መጥተናል። እናንተ ሰርግ ስጠብቁ እነሱ መከራ ይዘውላችሁ ይመጣሉ። እንዲሁም ደግሞ ሰርግ ሽማግሌ ሽማግሌ ሰርግ ሽማግሌ የዚ ሰሞን ወሬ ሽማግሌ ሽማግሌ ኮሜንት ላይ ከአሁኑ በአሁኑ እንኳ ምንም አይነት ችግር አንፈልግም የጽናትንና የኪራን እያላችሁም ነበረ። ነገር ግን እነሱ ደግሞ ሌላ አጀንዳ ይዘው ነው የሚመጡት። አዎ የጊዜ ማራዘሚያ ስለሆነ ማለት ነው። ለማናቸውም እንግዲህ እንደተለመደው ያው ሽምግልና ምናምን እየተባለ እየተወራ ስላለ በዚህ መካከል እንግዲህ እኔና ደግሞ አንደኛ ሚዜ ነው መሆን የምፈልገው እያለች እያስቸገሬ ትገኛለች። ጭራሽ እንዲያውም ከቅዱስ ጋር ነው ሚዜነቴ ማች የማደርገውም እያለች አገር እያጠፋች ነው፣ እየተነዛነዘች ነው፣ አልተቻለችም። አስከሬንሽ እኮ ራሱ ተነስቶ ሚዜ ልሁን ማለቱ የማይቀር ነው እያሉም እየቀረዱባት ነው ማለት ነው። አሁ ትላለች ጉሶ፣ አስከሬኗም ሳያወራ አይቀርም በነገራችን ላይ። እሱም ደግሞ እንግዲህ እኔ እዛ ደግሞ እንቅጠም እንዲህ አይ እንዴ ሆኖ እኔ ታዳሚ ነው የምሆነው፣ እሷ ጋር አልሄድም፣ ነገርማ አገር እናጠፋለን፣ ሰርጉ እናበላሸዋለን፣ ሊሆን አይችልም ብሎ ቅዱሱም ደግሞ ፍቃደኛ ሊሆን አልቻለም። ነገር ግን ደግሞ የድሮ ፍቅረኛ ተመጣች እሱ ጋር መሄዱ አይቀርም። እስከዛ ድረስ ለማስማማት እየሞከሩ ይመስለኛል። ሰላሙን ነስተዋለች ድንገት መጣበት የድሮ ፍቅረኛ ሰላሙን እየነሳቸው ነው በዚህ ሜላት ሰላሙን ትነሳዋለች በዚህ ደግሞ የድሮ ፍቅረኛ መጣ ሰላሙን ትነሳዋለች እንዴ ሴቶች አረ ተዋቸው ኤኒዌይስ እንግዲህ ወደ ጽናት ደግሞ ስንመጣ ጽናት እንግዲህ አገራማን ብላ እየሄደች እያለ ማንን አባቱ ሊና ካይንምን አባቱ ብላ ያው እንግዲህ ቤት ቁጭ ብላ ሲደብራት ሙሽራው ቤት ቁጭ ተብሎ ነው የሚሞሽረው ከመግባቱም በፊት ይመስለኛል እንደዛ ነው ነገር ግን እሷ አንድ አጋጣሚ ከቤት ወጣ ልበል ብላ ያው በምታቀው ቄሄ ስትሄድ በዛ በመቶ እንግዲህ ቀንድ ወንላትና ማለት መታት። ለምን እንደመታት ባያውቅም ነገር ግን ያው አንቺ ያለችበትን ስቴ ታውቅ ያለሽ እና ስለዚህ ንገሪ ብላ ተንቢ ብላ ነው ማለት ነው። እሷ ያው ታውቃለች ኦልሬዲ እሷ ቤት እንዲሆነች ከነ ኪራ ቤት እንዲሆነች እንዲሁም ደግሞ ኒና ሸሽጋት እንዲሄደች ስለምታውቅ ኒናም ደግሞ ለእሷና ለኪራ ተናገረች። ነው የሚታወቀው። ለማንም አላዋራም አላዋራችም። ግን ብርቅ ያለችው እነ ኪራ ቤት እንዲሆነ በዛብህ ያወቃ ይመስለኛል፣ ወይም ደግሞ ጥርጣሬ ነው። ነገር ግን ያንን በማስመልከት አልናገርም፣ አላየሁም። ሂድና ሚስትህን ፈልግ፣ እኔ ባሏ አይደለሁም። ምን አባክፍለ ነው እኔ እንዳይ መታ የምትደነፋው ስትለው፣ ድንገት በከረዛው አናቷን ሲላት ወድቃለች ማለት ነው። እንግዲህ ኪራ ደግሞ ስልኩ አልሰራለት ብሎ ይደውላል፣ ይደውላል፣ ይደውላል። ሚስት ያለችበትን ሁኔታ ታቅምጮኛ ማለት ነው። ያንን ነገር አያውቅም። እንግዲህ ሲያውቅ ምን ይላል የሚለውንም አብረን እናያለን ማለት ነው። ዛሬ ቅውጥ ያለ ነገር ይፈጠረው። ቅውጥ ያለ ማን ነው የሚያገኛት? መምታቱም ሳያንሰው ደግሞ አንስቶ ከግንድ ጋር አስሯታል ማለት ነው። እንግዲህ ያንንም ሲያይ ደግሞ እንዴት ነው እስካሁን ቤት የሌለችው ብሎ ፋዘርም ተግዟል። ያው ፋዘርም ተግዞ ባለበት ሁኔታ ድንገት በዛብህ ብህ ይመጣል

የፍቅሬ የፍቅሬ የፍቅሬ አላልኩም፣ የብርቄ ጮኛ የዱሮዋ ጮኛ። እናንተ ፍቅር አያረጅም የሚባለው ለካ እንደዚህ ነው። የዱሮ ጮኛዋ ማለትም ተሰማ የሚባለው ሰው እየሱን ያገኛል። አንተ ንገሬ ብሎ ሲያስገድደውም ነበረ። ጽናት ጠፍታለች፣ የታበቶ ተያለች፣ ደግሞ ስ ነው የምጠፋው ምን እያርፍ ነው ብሎ አቦ ዞር በልልኝ ብሎ ጽናትን ፍለጋ ይሄዳል። ነገር ግን ሊያገኛት አልቻለም። ተሰማም ደግሞ እንግዲህ ብርቄን ለማገኘት ሄድ ያለሁ እያለ ከባሏ ነጥቆ ወደ ከተማ ልጓታል። እናንተ በጣም ነው የሚገርመው፣ የዱሮ ፍቅር እስተዛሬ እስተዛሬ አያልቅም። አሀ ወዳችሁ ሀዴ ለምለካ ፍቅር አያልቅም የምትሉት እንዲው እንደ ግርም እኮ ነው የሚያደርገው። ኤኒዌይስ እሱም ደግሞ በደስታ ወደ ከተማ ስለ ሄደች ደስ ብሎታል። እንግዲህ ሰርጉን ባላበራየችው ሲጀመር እሱ ባሉ አበራየው እኮ ኤኒወይስ፣ እሷ ደግሞ ያው ታስራ ለምንድን ነው ተሳኸኝ የምታሄደው ብሎ ብላ ነበረ። ያው እንዳሰራትም ጥሏት ሄዷል። ዲብም በፍለጋ ላይ ይገኛል። ዲብ በፍለጋ ሄዶ ምን አጋጠመው የሚለውን ነገር አብረን ያለን አብራቸውን ቆዩ። በሌላ በኩል ደግሞ እንግዲህ ያው ዴብም አላገኛትም። ነገሩ እንዴት እንዴት እየሄደ እንደው አላውቅም። ያው ስልኩንም እንግዲህ ከሀያ አራት ሰዓት ሙሉ ሲነካካ ነበረ፣ ነገር ግን ማንም አያነሳለትም። ምክንያቱም እሷ ታግታለች፣ በዛ ታግቷታል። እስከ መቼ እንደሆነ የሚፈልጓት አናውቅም። በሰርጉ ሰዓት ሰርግ ሰርግ ስትሉ እሷ ታስራለች እንግዲህ በሌላ በኩል ደግሞ እንግዲህ ሂና የሚሉት ከዚህ በፊት ጽናት ነው ውስጥ ያለው ብሎ የታገለው ከኪራ ጋር ሲሳገጥ የነበረው ልጅ ደግሞ መጥቶ ኪያ ደግሞ እንግዲህ ተፈጥሮ ማድረቅ ደስ ይለኛል ብሎ ሲላት፣ ለምን እንደዛ ላይ በላ ሁዲ ቀውን በቦክስ ትለዋለች። እንደ እውነት ቢሆን አልኩኝ፣ ምር አላቀቀችው እኮ እንዴ፣ ደጋረገችው እዲያ እናት ወልድ ያለች የሴት ወንድ ወንድ ወንድ ነው። በነገራችን ላይ የሚያጫወታት ከዛ መጥቶ ለኪራ ሲናገር ምን ሆንክ ምን ሆንክ፣ መቀኛ መታይ፣ ነገሩ ጤሰ። መቀኛ የምትለው ኪያን ነው። ሳቀበትን ሳቃንተም። በነገራችን ላይ ሸውዳችኋለች፣ እውነት ለመገር ሸውዳችኋለች ብሏል። እሷ እኔ የምለው ነገር ሸውዳችኋለች። እሷ ሴት አመስለ ወንዴ ናት ሸክላ ይሄ ወንድ ናት፣ የምር ወንድ ናት አይደለም። ብቻም ሳይሆን እሷ ታሳስታለች ብዬ ነው ማስበው። ከዚህ በፊትም እንግዲህ እናቲን ሆዲ ቃውን ብለዋለች፣ ያው ዛሬ ድረስ እየሸሸ ይገኛል። ስታገኘው ልክ እንደ ፈሪ ውሻ ፈርጥጦ ይሄዳል። እሷም ትስቃለች። እኔ ሴታት መስለኝም ጋ እናንተስ ምን ትላላችሁ? አላቀዋለች። እንግዲህ ለበሽታ ሰጥተዋለች። በሰርጌ ቀን እንዲዛ አይነት ነገር አትፍጣሪ ኪያ ብሎ ወንድምዬው ታብየውን ቢነግራትም ማለትም ኪራ እና ጥንቅር ይበላ ብላ ምህድ ያለች። የስልኩ ነገር ቢደወል ቢደወል ቢደወል አይሰራም። ቤት ዛሬማ ድርም ተነስቶ መሄዱ አይቃርም። አኪራ የጽናት ስልክ ሰራ ማካል እንደሚሄድ ግልጽ ነው። እንዲያውም ሽማግሎችን መስየል ልምጣወይ እያለም ነበረ ያው አስቸግሮ አስቸግሯል አስቸግሯል። ነገሩ ጢሱ አለ። ሁለት አይነት ጽናት ቤት ተቀምጦ የትኛይቱ ጽናት እንደምትመጣ አልገባኝም። ለምንድን ነው እኔ ጽናት ጽናት ስር አንቺ ትንሽ ግር የሚልሽ ምን ነው? ትተዋወቃላችሁ እንዴ ብሎም ቢጠይቃትም አረ በፍጹም እና ታዲያን የምለው አንቺ ስምሽ ጽናት ከሆነ ለምን ቅድሚያ አልተናገርሽም ነው አሁን እንግዲህ ችግር ልትፈጥር የተነሳችው ማናት ሰራተኛ የቱ ጽናት ሲል ተነስታ ለመሄድ ያስበች ትመስላለች። ቆይ ጽናት ትንጣና እሷን ጽናት ሲል እኔም አብሬ ይሄድ ያለሁ ከዛም የሚፈጠረውን አያለሁ የምትል ትመስላለች ሲያዋት ማለት ነው። ስሜ ትንሿ ነው ከማለት ስሜ ጽናት ነው ብትይ ምን ችግር ይፈጠራል ብለሽ አሰብሽ ወይስ በኋላ ችግር ለመፍጠር አስበሽ ነው የሚልም ጥያቄ የመጣባት ይመስለኛል። ከኦዲንስ ማለት ነው እንግዲህ እኒና ደግሞ መጥቶ እናቲ ጨንጓራ አልጧት ሄዳል። መሽም ጨንጓራ ለመላጥ ነው ምንድ ነው? እኔ ቫይታሚን ማገኘት ፈልጌ ነው የተቀመኩት። የምን ቫይታሚን? የፀሐይ ቫይታሚን ሰርገኛ እኮ ነኝ እና፣ ታዲያ ቆይ ሰርገኛ ነው እንደ ፀሐይ ላይ የሚቀመጠው አታሞ ነው እንጂ አንቺ አታሞ ድምጽሽ መሽመሽ አስቸገረ፣ ጸባይሽ ነው እንጂ ብሎ እሱ ልክ ልኳን ይነግራትና ቆሽጧን አሳርራት ይሄዳል። እንዲ ሰርገኛ ነኝ ማዲያት እንዳታሲዘኝ እያለች እሷም ደግሞ ጸሐዋን ትሞቃለች። ሰርገኛ ያው ሚዜ ላሊበላ ሰርጉን እንደማታበላቸው ተስፋ እናደርጋለን። እንግዲህ ወደፊት ደግሞ እስኪ ጽናት የትናት ሰርጉ ሲታሰብ ሽማግሌው እየተሰባሰበ የእሷ መጥፋትና መታሰር ሌላ አጀንዳ ይዞላችሁ ይመጣል ማለት ነው። እናንተ ብቻ ገብታችሁ መፈትፈት ነው። ሌላው ነገር ደግሞ እንግዲህ እንዲህ ባህል፣ እንዲህ ባህል፣ እኛ እኮ እናንተ ጋይስ በዛ አጋጣሚ ታድለን እንደ የትኛውም ሀገር ባህል ማለት ነው የእኛ ደግሞ ለየት የሚያደርገው ነገር ይህን አባት ሊመህዱ እንደ አባት አባት ነገር አደርጋለሁ። ስለዚህ ማምጥ ያለብህ መደወል ብቻሉ ማለት ብቻ ነው። ስለዚህ እኔ ያለሁ እኔ አባት ሁኘ ነው መደረህ ብሎ አበሽሮታል። አዎ ሰው በለለበት ሰው ሲገኝ ዋው ያስብላል። ኢንዌስ እስኪ የጽናትስ ነገር ምን ተፈጠረ የሚለው አብረን እናያለን። አብራችሁን ቆዩ ግን እውነት ለመናገር ጥሩ ልምምድ ነው። አሪፍ ልምምድ ነው። ያው መጋባታቸው ስለማይቀር በእውነተኛው ዓለምም ጥሩ ልምምድ እያደረጉ ይመስለኛል። አሪፍ ነው። ትናንትና ደግሞ እንግዲህ ፍቅር ይዞኛል፣ ምን ይመስልሃል ብላ እየጠየቀችው ነበረ። ነገር ግን እሱም ታዲና እግሮት ነበረ ግን መጀመሪያ ላይ የታችሁት ከሆነ በጣም ደግጧል። ምክንያቱም በጣም ስለሚወዳት አገባ አይፈልጋሉ ግን የርግቡ ከነ ፍቅረኛሽ ብሏት ይሄኔ ወይስ በጣም በጣም አሪፍ አሪፍ ልምምድ ነው። ለሚቀጥለው በእውነቱ ህይወት ቆንጆ ልምምድ እና ቆንጆ አሪፍ አሪፍ አሪፍ እንዲሆን እያሰቡ ይመስላሉ። ለማንኛውም እንግዲህ ትናንትና ፕራንክ አድርገው ነበረ። ነገር ግን አዎ ፕራንክ ሆኗል፣ ምክንያቱም እሷ እንደ ስትለው ስለማይወድ ከዚህ በፊትም አድርገዋለች፣ ስለማይወድ እና ቅር ስለሚለው እንዲሁም ደግሞ ውስጡ ያለው ነገር ስለሆነ ትዝ አይለውም። እውነቷ ነው ብሎ ነው የሚያስበው፣ እና ፕራንክ አድርገዋለች ማለት ነው። መም የፕራንክ ነገር እየገደላቸው ነው። አሁን ላይ የፕራንክ ነገር ነው እያፈመሳቸው ያሉ